ሰላም ቤተሰብ አሚና ክችን። ዛሬ በጣም ለየት ያለ የፊትና ለእጃችን የሚሆን ክሬም ነው የማዘጋጀው፣ ማለት ነው። ወደ አዘጋጃጀቱ ሲሄድ የበቆሎ ዱቄት ነሻ አዘጋጅቻለሁ፣ ወተት ዱቄቱን አዘጋጅቻለሁ ማለት ነው። በጣም ነው የተመቸኝ እና ሞክሩት። መጠኑን እናንተ መጨመር መቀነስ ትችላላችሁ። የሾርባ ማንኪያ ሁለት ሁለት ነው ያደረግኩት። ለእጅም ለፊቴም ነው የምጠቀሙ ማለት ነው። እናንተ ፊታችሁን፣ እጃችሁን፣ አንገታችሁን ከተጠቀማችሁ በርከት አድርጉት። አንድ ላይ እንቀላቀላቸዋለን ማለት ነው። ከዛ ማይወርድ የአበባ ውሃ በጣም አሪፍ ነው፣ እሱንም አድርጉ። ግን እንዳይቀጥንባችሁ ክሬሙ መቅጠን የለበትም። በደንብ አድርጋችሁ አዋህዱት። በደንብ ማሸት አለብን። የበቆሎ ዱቄት ከስር የመቅረት ባህር ያለው እና በደንብ ነው ያያችሁት። እንደዚህ ራሱ ገና ነው። በደንብ አድርጋችሁ ክሬም ከለር እስኪ ሆንላችሁ ካደረጋችሁት በኋላ ኦይል ትጨምራላችሁ ማለት ነው። ዘይት ዘይቱን ከዛን አንድ ላይ አድርገን በደንብ ነው የምናዋህደው በደንብ ማዋሃድ አለብን። እሺ ዘይቱን ዘይቱን ደግሞ ሲጨምሩበት እንዴት ደስ እንደሚል ሽታው፣ ከለሩን ማሻ አላህ። ከምር በጣም ነው የወደድኩት። ፊቴ ተበላሽ አልጠራ ላይ ፊቴን ደስ ይለምትሉት ሁሌ ምክንያት አናጣም እና ከዚህ ማልፍን ጥያቄያችን፣ እስቲ ሞክሩት። ሽፍላ ለባችሁ አልጠራ ላለ አልጸዳ ላለ ለብጉር፣ ለሽፍታ ማዲያት አለብኝ እስቲ ለምትሉት ሆነ ብላችሁ ሞክሩ። እውነት እኔ ብዙ እህቶቼ እስኪ ቀለል ያለ ነገር ስሪልም ብሎ ቲክቶኬ ላይ ስለሚጠይቁኝ ነው። በነገራችን ላይ እነዚህ ነው የተጠቀምኩት፣ ያው ማሳየትም ስላለብኝ። ብዙዎቹ በቆሎ ዱቄት የማይገባቸው አሉ፣ ዘይዘይቱንም ስለማይገባቸዋሉ እና በጣም ይጠይቁኛል። በተለይ ጥያቄ ስላለ ነው አሁን ያሳየኋችሁ ማለት ነው። ከሌላችሁ መግዛት ትችላላችሁ። ክሬሙ ይህን መስሎልኛል፣ ሽታው ማሻ አላህ። እንዳይቀጥን መግጠን የለበትም እሺ ከመጠቀማችን በፊት መጀመሪያ ፊታችን ንጹህ መሆን አለበት። እጃችን ፊታችን፣ እሺ። ክሬም ማስክም ስትጠቀሙ ፊታችሁ ንጹህ መሆን አለበት። ታጥበን ነው የምንቀባው፣ እና እንዳይቀጥል ልክ እንደዚህ በቃ ሳይቀጥልም ሳይወፍርም፣ ከዛን ቀስ ቀስ እያላችሁ መሳጅ ማድረግ ፊታችሁን አዳርሱት። በነገራችን ላይ ቪዲዮቼ ቲክቶኬ ላይ በጣም ነው ባናር የወጡ እየታዩ ያሉት። በጣም ግን ወደዚህ ሰው አይመጣም፣ ስልችት ይሏል ገና አይቱፍ ሲባል እና በዚህ አጋጣሚ እዛም ላይ መታበረቱኝ ብዙቶቼ መታመሰግኑኝ በጣም ተጠቅማችሁም ለውጥ ለነገራችሁኝ እውነት በጣም ነው የማመሰግነው። ተጠቅም እንዲህ ስናመሰግን ደስ ይላል። እና ለውጥ ስላያቸው ስለ እናንተ ደስ ብሎኛል። እንደዚህ መሳጅ አድርጉት። መሳጅ በደንብ ማድረግ አለባችሁ። ከተቀባን በኋላ ለአስራ አምስት ደቂቃ ፊታችን ላይ ተዋለን። እንደዚህ መሳጅ ግድኖ አስራ አምስት ደቂቃ ተውት። ይህንን ተጠቅማችሁ እኔ እንጃ፣ እያመለጣችሁ በቃ እውነት ተሳስታችኋል። ሆን ብላችሁ ተጠቀሙት። በዛ ላይ ቀላል ነው፣ ቀለል ያለ ነገር ስሪ ልላላችሁ። አይመቸንም፣ ጊዜ የለንም ለምትሉት ነው ደግሞ። ይሄ ግን እኔም እኮ ስራ ነኝ። ዋናው ፍላጎት ነው። የትን ቦታ ሆናችሁ ፍላጎት ካለ ለማድረግ ምንም የከለክላችሁ ሰበብ አያስፈልግም። ባላችሁ አጋጣሚ ስራ ጨርሳችሁ ልትተኙ እንኳን ብትሉ ማለት ነው። እኔ እየደከመኝ ለራሴ ጊዜ ሰጠዋለሁ። ከራሴ ይበልጥ ነገር የለም። ለራሳችሁ ጊዜ ስጦሼ ባላቸው አጋጣሚ ና ው ክሬሙ በጣም ነው የወደድኩት። ከአስራ አምስት ደቂቃ በኋላ መሳጅ አድርጌው እዛው ላይ መሰከመት ታጠይበት መሳጅ አርጌ ራሱ ይረግፋል ማለት ነው። እንዴት ሲረግፍ ራሱ ታዩታላችሁ፣ እንዴት ደስ እንደሚል ሳትታጠቡት እራሱ ራሱ የታጠባችሁት ይመስላል። አሁን ይኸው ታጥቤው አለው በውሃ ማለት ነው። ከአስራ አምስት ደቂቃ በኋላ በንጹህ ውሃ ታጥበ ይኸው፣ ምንም እንትን ያልኩት ነገር የለም እንዴት እንደሚያለሰልስ እንዴት እንደሚያበራ እንዴት ጥርት እንደሚያደርግ በቃ ፊታችሁን እንዴት እንደሚያሳምርላችሁ ታጥቤው ነው እንግዲህ ይኸው እና በጣም የወደድኩት ክሬም ነው። መቶ ፐርሰንት እርግጠኛ ነኝ እንደምትወዱት። እንዳያመልጣችሁ ሴቶች ማለት ነው። ራሳችሁን ጠብቆ፣ ሽታው ራሱ ደስ ይላል። ከተረፈ ራሱ ፍሪጅ ማስቀመጥ ትችላላችሁ፣ ለአንድ ቀን ሆነ ለሁለት ቀን። ለምሳሌ ዛሬ ብትቀቡት ነገን አልፋችሁ ከነጎዳ ከተረፈ ግን፣ እኔ አሁን አይተርፈኝም አንገቴ እቀባለሁ፣ ጅኑ እቀባለሁ ማለት ነው። እና ስትቀቡ ፊታችሁን፣ እጃችሁን ተቀቡት። በጣም ትሞክሩት በጣም የምትወዱትና ይሄን ይመስላል ማለት ነው። ይሄንን ያልሞከረች ሴት እውነት በቃ እንዳያመልጣችሁ፣ ትነግሩኛላችሁ። እኔ ያው ምሰራው ነገር ሁሌም ለእኔ አዲስ ነው፣ ሁሌም ለምወደው፣ ሁሌም ለውጥ አይበታለሁ እና ሞክሩ፣ ተስፋ አትቁረጡ፣ አይሰልቻችሁ፣ አይደክማ፣ አትድከሙ። ከራሳችሁ የሚበልጥባቸው ነገር የለም። እናንተ ስትኖሩ ነው። ራሳችሁን ጠብቁ፣ በማንኛውም ሁኔታ ላይ እኔ ሴት ልጅ ሁሌም ራሷን ትጠብቅ ነው ምለውና፣ ራሳችሁን ጠብቁ። ይው ክሬን ይሄን ይመስላል። ሽታው ደስ ይላል፣ እንዴት እንደወደድኩት። በነገራችን ላይ እኔ የምሰራው ማዳም ትጠቀማለች። እውነት እንዴት እንደምታበረታኝ ብታዩ። እንደዚህ አይነት ማዳም በሚስጣችሁ እውነት የሚያመሰግናችሁ። እርስ በርሳችን ደግሞ ተጠቅመን ስንመሰጋገን ደስ ይላል ማለት ነው። እኔ ስለተመቸኝ እናንተ ሊመቻችሁ አይችልም፣ ግን በተመቻችሁ አጋጣሚ ለራሳችሁ ጊዜ ስጡ። ባላችሁ አጋጣሚ ላይ ተጠቀሙት። ለአንዳችሁ ይጠቅማል ብዬ ነው የምሰራውን ነገር እኔ ከማቅረብ ወደ ኋላ አልልም ማለት ነው። አመሰግናለሁኝ፣ እስካሁን የምትከታተሉኝ፣ የምታበረታቱኝ ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ ማለት ነው። እዚህ ላይ ደግሞ ሼር አድርጉልኝ፣ ላይክ አድርጉልኝ፣ ሞክሩትና ንገሩኝ ማለት ነው። የምትፈልጉትም ነገር ጻፉልኝ፣ ሰራላችኋለሁ። ቲክቶኬ ላይ በጣም ባናር እየወጣ ነው ቪዲዮ ላይ ቪዲዮዎቼ ላይ በጣም ከምላችሁ በላይ በጣም ገብታችሁ ማየት ትችላላችሁ። ላይክ አድርጉ እዛ ማበረታቱኝ እንግዲህ ሁሉንም መሞከር ነው የቻልነውን አክል ማለት ነው። በጣም እዛ ላይ ስለታየልኝም ደስ ብሎኛል። እንሻአላህ ትግስት ካለ ሁሉም ነገር ጊዜ አይቀናለሁ ማለት ነው። ባለንበት ሰላማችን ይብዛ። ሄው ታጥቢዋለሁ። እንግዲህ ከታጠቁት ኋላ ያው ስቀረጻ አይመቸኝም። ስራ ቦታው እኔ እንዴት እንዴት እንደማረግ ቪዲዮ የሚሰራ ሰው ያውቋልና፣ ግን አልሀምዱሊላህ ዋናው ፍላጎት ነው። ፍላጎት ካለ ምንም ሰበብ አያስፈልግም። የቻልኩትን አክል እንደዚህ እየሰራው እየቀረጽኩ አቀርብላችኋለሁ ማለት ነው። በጣም ተመችቶኛል። እዩት፣ እጄን፣ ፊቴን። እንግዲህ ስራ ነኝ ያለሁት ስራ ቦታው፣ ስራ ሁላችንም ስራ ቦታውን እንሰራው፣ ትዕግስት ያስፈልገናል። ራሳችሁን ጠብቁ፣ ፊታችሁን፣ እጃችሁን ተንከባከቡት። ለራሳቸው ጊዜ ስጡ። ላለው ማለት ነው ሴት ልጅ ራሷን መጠበቅ አለባት። ራሳቸውን አትጣሉ። እውነት እኔ ስኖር ነው ሁሉም ነገር የሚኖረውና እኔ ራሴን እወዳለሁ። ለራሴ ጊዜ ሰጣለሁ። ለራሴ ራሴ ነኝ ያለሁት፣ ለራሳቸው እናንተ ናችሁ ያላችሁት። ከምንም በላይ ለራሳቸው ጊዜ ስጡ። እሺ፣ ፊታችሁን እጃችሁን ተንከባከቡ። እስካላችሁ ድረስ በጣም ነው የማመሰግነው። በሌላ ቪዲዮ ተመልሼ እመጣለሁ ማለት ነው። አሜና ክችን ነኝ። ላይክ አርጉ፣ ሼር አርጉ ስለምታበረታትኝ አመሰግናለሁ። በሌላ እመጣለሁ። ተጠቀሙት፣ ሞክሩት።